የማዳም ቅመም ባይኖር አንድ ብር አያገኙም። ጎዳና ነበር የሚወጡት። እውነቴን ነው። የማዳም ቅመም መከበር ባለባቸው መከበር አለባቸው። እውነቴን ነው። አንድም ዩቲዩበር፣ አንድም ቲክቶከር እኮ እንትን አይልም፣ አያንሰራራም እነሱ ባይኖር። ጌታን የምሬን ነው። አንዳንዴ ማክበር ያለብንን እናክብር። እውነቴን ነው። አንዳንዴ እኔ በጣም ነው እንትን ያደርጉኛል፣ ስሜት ያደርጉኛል ጌታ እውነት የትኛውን እኮ አንዴ እንትንን በላ አንድ ለዜሮ ነው። ደዚ ጣበጣም ቅመም ስለሚያውላቸው ነው። እነሱ ስለሚያውላቸው ገንዘብ እንጀራ ነዋ። ኪራይ የሚከፍሉት ከዛ ነዋ። እንዴ ኢትዮጵያ ያለ ኩቢያ የለ ጥቅም የለውም። ዩቱበር ይዘዌ ኢትዮጵያ ያለ ሰው ያለ አንድ ብር አታገኝ። አረብ ሀገር ግን ያሉት ሳያዩት፣ የማዳም ቅመሞች ግን ሾፍ ሲያደርጉላ አባቴ ትሸቅላለህ።

እስር ቤት እንደወጣ አንድ ሙዚቃ አብረን ኮላ በምንለቀዋል ማ እሱ ነው ምንም ምንም ጆን ዳንኤል አሪፍ አሪፍ ዘፈን እንሰራለን የተባባል ነው። ከወጣ በኋላ ዝም ብሎ ቀለበቱ አስሮት ትዳር አድርጎ በሰርጉ በምኑ ልጅ ያሳድግ። እቺ ተንኮለኛ ነች፣ እግዚአብሔር ነው። ልጅ በልጅነት ማለት በጆን ዳንኤልና በናዮ አየ ነው። በቃ ልጅ በልጅነት ነው። አሁን የአርባ ዓመት ሲሆኑ ልጃቸው የሀያ ዓመት ይሆናል። ደስ ይል ኖቬላ ወለደኩ አለ እንደ ጆሴ። ተደብቆ የተረገዘ ነገር ተሰብስቦ ነው የሚወለደው። ገባህ? ተደብቆ አሁን አንዳንድ ደግሞ ተደብቆ ያደረጉት ነገር በአደባባይ ወጣ እያየነው ነው። ጉድ ገና ስንት ይታያል ብላ። አንዳንድ ነገር የሆነ ነገር ነው ማነች እኔ ብላክ የፈሳብ ነኝ ብላ ወጣ።